አንድ ትልቅ ነገር አለ። በዚህ በእመቤታችን ዙሪያ የተሞከረው ይክሸፍ አይክሸፍ እንጃ። እሱን በጣም በእውነቱ በግልጥ በግልጥ እንዲያው እመቤታችን ከሌለች ክርስቶስ እንዴ ከማን እናት የሌለው ክርስቶስ እኮ የለንም። ዝም ብሎ ከሰማይ ወርዶ መሬት ቁጭ ያለ ክርስቶስ የለም። ከድንግል ማርያም የተወለደ ነው አደል እንዴ? ወላዲት አምላክ እሙ ለእግዚአብሔር ነው ያልን ነው እና ይሄ ባለፈው የእሷን ስዕል ማቃጠል ማቃጠል እንኳ አይደለም መሰለኝ፣ መርገጥ እንዲያው ስዕሉን ማጨም ይሄ በጣም በጣም ጨርሶ መከራ ለማምጣት የተዘጋጀ ትውልድ ነው። ይሄንን ሃይ ማለት አለብን። መቤታችን በኢትዮጵያ ክርስቲያን ካለለች እንዴ ምንድን ነው የሚባል ምንስ ተብሎ ምስጢረ ሥጋዌም በምን ይሰበካል ወበይንተ ዝና አፈቅረችስ ምን ብለን እናዜመዋለን ስመወለርኪለነስ ምን ይመሆናል እና ይሄ ትልቅ የሃይማኖት ጉዳይ ነው እናንተስ መምህራኑ ሁላችንስ ስኮላርሺፓችን እኮ መቤታችን ናት አይደል እንዴ አዎ በምን ተምረን ነው? ይሄ ሁሉ በእናት አባቱ አይደለም፣ በእመቤታችን ስም ነው። መቼም በእንተ ማርያም እያልን ምእመናኑም በዚህ ነው ሲባረኩ የኖሩ። ሳይጋግሩ እንኳ ቆይተና ዙረና ይላሉ። አዎ ደግሞ በጣም ሲቸግር አላበሰልኩም ይላሉ። ምጣድ ካልጣ ከጣዱ ግን ዙረና ነው። እስከሚግም ወዲያ አዳርሰና ነው እኮ የሚሉ አዎ እና ስለዚህ እውቀታችን ሁሉ እየሞተ ነው። እንዲህ ከሆነ ለወደፊትም ቀጣ አይሆንም። አዎ መቤታችንማ ታስፈልገናለች። እንዲሁ ምስጢረ ሥጋዌው ምን ተብሎ ነው? ገብርኤልስ ምን ይለን? በእውነቱ እግዚአብሔር ምስሌች ያለ ገብርኤልስ ምን ይል እና እግዚአብሔር እንዴ ከሥጋሽ ሥጋ ከነፍሷ ነፍስ ብለን አደ እንዴ፣ ደስ ሲበልሽ እኮ ይቺ ቤተ ክርስቲያን ደስ ተዋኮ በእመቤታችን ነው፣ በወላዲት አምላክ ነው። መከራውን ሁሉ ስደቱን ሁሉ በየት የተወለደ ክርስቶስ አለ ሌላ